ሰላም እንዴት ናችሁ? ህሊና እባላለሁኝ። በኢትዮ ኪድስ ፕሌ የስነ ምግባርና የልጆች ችሎታ ዙሪያ አሰልጣኝ ነኝ። የተለያዩ የስነ ምግባርና በልጆች ችሎት ዙሪያ መረጃዎችን አጋራችኋለሁ። ዛሬ ይዤላችሁ የመጣሁት ስለ ስነ ምግባር ነው። አንዳንድ ነገሮችን እናወራለን። አብራችሁን ቆዩ። ኤቲክስ የምንለው ነገር ባህሪን የሚቆጣጠር የሞራል መርሆችን የሚያጠና ነገር ነው። እንዲሁም ደግሞ እንደ ትክክልና ስህተት ጥሩ ወይም ደግሞ ክፉ የምንላቸውን ጽንሰ ሀሳቦች የሚመረምርልን፣ ከዛ በተጨማሪ ደግሞ ግለሰቦችና ማህበረሰቦች እንዴት እርምጃ መውሰድ እንዳለባቸው የሚመረምርልን ነው። ስነ ምግባር የምንለው ሌላው ትክክለኛነትንና ስህተትን ይመረምርልናል። መልካምና ክፉ የሆኑ ነገሮችን ይለይልናል። እንዲሁም ደግሞ የግለሰብና የማህበረሰብ ኃላፊነትን ያብራራል። ይህ ስንል ግለሰብ ምን አይነት ኃላፊነት አለበት ወይም ደግሞ ምን አይነት የማህበራዊ ኃላፊነት አለበት የሚለውን ነገር ይመረምርልናል፣ ያጠናል ማለት ነው። በኢትዮኬትስ ዌብሳይት ላይ የተለያዩ መረጃዎችን በስነ ምግባር ዙሪያ፣ በልጆች ችሎታ ዙሪያ የተለያዩ መረጃዎችን ማግኘት ትችላላችሁ ይህንን ዌብሳይት ላይክ፣ ሰብስክራይብ፣ ሼር በማድረግ ከዛ በተጨማሪ ደግሞ ኢትዮኬት ስለ ልጆች ችሎታ ስለ ምግባራቸው፣ ሰው አክባሪነታቸው፣ ቤተሰብ አክባሪነታቸው ከዛም አልፎ ደግሞ ሀገር ወዳድነታቸውና ለሀገር ጥሩ ነገር ሰርተው የሚያልፉበት መንገድ የሚያሳያቸው መረጃዎች ኢትዮኬት ላይ ያገኛሉ። ፔጃችንን ተከተሉ። እናመሰግናለን።